ሰላም ሰላም ፋሚሊ እንዴት ናችሁ? እንግዲህ ባለፈው ቃል በገባሁት መሰረት ስጨርስ ያልጋ ልብሴን አሳያቸኋለሁ ብያቸው ነበረ። በዚህ መልኩ ጨርሰናል። ይሄ ዘርፉ ነው እንደምታዩት። ያው እንግዲህ የሕፃን ልጅ አልጋ ልብስ ነው እና እንደዚህ በዚህ መልኩ ጨረስን ማለት ነው። ምንነት በጣም ነው የሚያምረው። ለስላሳ ነው ምናምን ነገር ሞቃት ነው። ያው ለሙቀት ለብርድ ጊዜ ነው የሚለበስ ነው፣ ግን በጣም ያምራል። ነገር ነው በጣም ያምራል። ያደርጋሉ እና የቆየውባት ደግሞ ክሩ በመሀል እየጠፋ ሳይመጣ ላይ ሲቀር ምናምን ምናምን ነው ከሼን ስለሆነ የሚጠለበው ይቆያል፣ ይዘገያል። የሚገርማችሁ ነገር ቶሎ አይገኝም እና ይቅርታ፣ በመሀል ተቋረጠ እና ለዛ ነው ላችኋል። እንግዲህ በዚህ መልኩ አልጋ ልብሳችን ይህን በሚመስል መልኩ ተጠናቀዋል ማለት ነው። እንዴት ነው፣ ወደዳችሁት? ባለፈው ጀምሮ ነበር ያሳየኋችሁ። አሁን ግን በዚህ መልኩ ተጠናቀዋል። ይህ ነው። በጣም በነገራችን ላይ በጣም ቀላል አሰራር ነው። ጊዜ ካላችሁ፣ ባላችሁ ጊዜ መደበሪያ ይሆናችኋል ማለት ነው። እኔ ቁጭ ስል ያው የእውነት ነው የምላችሁ። ዝም ብዬ እንደ መደበሪያነት ነበር የምጠቀመውና ሳላስበው ግን ጨረስኩኝ። ክሩ ካላችሁ፣ ጊዜ ካላችሁ እናንተ ሳምንት አይፈጅባችሁ፣ ወዲያው ትጨርሳላችሁ። ምክንያቱም በጣም ትንሽ ብል የሆነ ነገር እና ይሄን ይመስላል አልጋ ልብሴ። ተመቻችሁ ከወደዳችሁት አድርጉ ኮሜንት አድርጉልኝ። በኮሜንት ደግሞ አይታችሁ አልወደዳችሁት ነገር ካለ ይሄ እንዲህ ቢሆን ብላችሁ ያው አንዱ ከአንዱ መማር ስላለበት ንገሩኝ ማለት ነው። ምክንያቱም እኔ ለመጀመሪያ ጊዜ ነው አልጋ ልብስ ስሰራ፣ እጅ ዳንቴል ስሰራ እንጂ ዳንቴል ብዙ ልምዱ የለኝም። ግን ያው እንደ አዲስነቴ ደግሞ በጣም ጎበዝ ነኝ። የእውነት በጣም ጎበዝ ነው። ምክንያቱም ሰርቼ አላቅም ብላችሁ ታምናላችሁ። በመጀመሪያ ጊዜ ተለማመድኩኝ። የመስራት ፍላጎት ካለ የማይቻል ምንም ነገር የለም። በነገራችን ላይ እና በምታዩት መልኩ ሰርቼ ጨርሻለሁ ማለት ነው። ይህ እንዳልኳችሁ ግልባጩ ነው፣ ይሄ ከላይ ማለት ነው። እና የእውነት ፍላጎት ካለ ማየትም ምንም ነገር የለም ማለት ነው። በዚህ ሁኔታ ታይም ሳምር የክሮቹ መዘበራረጥ ምናምን ተመችቶኛል። ክሮቹ ሎን ማለት ከለራቸው፣ ይቅርታ፣ እንግዲህ በአማርኛ እያወላገድኩኝ በጣም ይቅርታ። ሎን ስላችሁ ያው ከለራ ማለት ነው። እና ይሄን ይመስላል። አልጋ ልብስ ስለቆየሁባቸው በጣም ይቅርታ ያው ለቅላቸው ለቅላቸዋለሁ ስጨርስ ብያቸው ስለነበረ ይሄን ይመስላል። በዚህ መልኩ ጨርሰናል ማለት ነው። ቅርተመቻችሁ እንግዲህ እናንተም ሞክሩት፣ ግዙና በጣም ርካሽ ነው። ተለማመዱ ብዙ ግዙ ነው ጊዜ ሲኖራችሁ ሲኖራችሁ ይደገረ ሆነ ይህን ይመስላል የሚወጡት ፋሚሊ ነው። ልስላሴው ደስ ይላል። የሚገርማችሁ ለብርድ ጊዜ በጣም አሪፍ ነው፣ በጣም ለስላሳ ነው። አያችሁት ጥጥ የሚባል ነገር ነው፣ በጣም ለስላሳ ነገር ነው። ለብርድ በጣም አሪፍ ነው። በተለይ ለህጻናት ቆንጆ ግን ትልቅ ነው። ህጻን ስላችሁ በጣም ትልቅ። አሰራሩ እራሱ የሚገርማችሁ በጣም ቀላል ነው። እኔ ለመጀመሪያ ጊዜ እንደ መስራቴ አልከበደኝም። ያው የመጀመሪያ ጊዜ ነው ዳንቴል ሲይዝ እውነት ለመናገር እኔ ዳንቴል ወዴት ነው የሚሰራው ብትሉኝ አላውቅም። ግን ያው እንደ መጀመሪያ እንደ አዲስነቴ ጎበዝ ነኝ ብዬ ራሴን ላርነቅ ማለት ነው። እና ይሄን ይመስላል። ያምራል፣ በጣም የወደድኩት። እናንተም ከተመቻቸው ብዙና ክሩን ሞክሩት ማለት ነው